ቆይ ከመጀመሩ ነው። እና አሳቢ የሆን ለአንቺ አስቤ እንኳን አለ። ግን የኒናን ሴራ ማክሸፍ ስለምፈልግ ነው። ቆይ ምንድን ነው ሀሳብ? ናኒና ፍሬዘር በፍቅር ክነፍ ብለዋል። ደግሞ ደሞ ምን ማለት ነው አሁን? የት እንዳሉ ታውቂያለሽ? አታቂ። አንቺ በሌለሽበት አጋጣሚ ሁሉ ይደሰታሉ። ለዛው ከት ብለው እየሳቁ ምን ለማድረግ እየሞከራችሁ ነው? ምን ከጀርባ ምንድን ነው ያደረጋችሁ ያላችሁት? ቤቲ ቀስ በይ እንጂ ምን እየሆንሽ ነው? ናኒ ዝም በይ አንቺም፣ የሆነሽ ደግሞ አመስጋኝ ለመምሰል አትሞክሪ እሺ። ቆይን የምለው ይሄ ሁሉ ምን ስላጠፋን ነው እንደዚህ የምትይው? መልዕክቱን አንብቤዋለሁ። ቆይ ምን እያደረጋችሁ ነው? ምንም ደስ እያለኝ አይደለም። የምን መልዕክት ነው የምታወሪው? ቤቲ የልደትሽ ሳምንት እኮ ነው። ምን ችግር አለ ሰርፕራይዝ ብናረግሽ ነው ፍቅረኛ የማትይዡው? ባለፈው አወራን አይደል? ቆይ እኔ ለአንቺ መልካም ሰው አይደለሁ? እንዴት እንዴት ፍቅረኛ የሚይዘው ለራሴ ነው አይደል? ቆይ የማወራው ለምን እንዳልገባ ሰው ትሆኛለሽ? እንዴት ለራሴ የበታችነት ስሜት እየተሰማኝ ነው። ያን ከሆነ ነው የምትፈልጊው? እሺ ደህና ነው። ቁጭ በይ እንጂ መቼ ወርተን ጨረስ? አልጨረስንም እኮ ስራ ልሄድ ነው ከጎዳና አንስቼ አስገባለሁ፣ እሷ ከቤቴ ልታፈናቅለኝ ትሞክራለች። እኔ ሳይሆን እኮ የእኔ የሆነውን ነገር ነው የፈለገችው። ጭራሽ ፍቅረኛ ታማልላለች። ወይኔ ቤቴ! መጠቀሚያ ከሆነ የሆንሽው ምንድን ነው? አስታወስ አታውቀኝ አላውቅም። ቆይ ከእኔ ምድር ትፈልጋው እንዲህ ምንድን ነው የተፈጠረ ነገር አለ እንዴ? ምን አገባ ቤት የሆነችው ነገር አለ የሆነችው ነገር ካለ ሂድና ጠይቃት። አረ ተረጋጊ። ምናልባት አብራችሁ ስለምትኖሩና አንቺ እየጮሽብኝ ስለነበረ ነው። አላውቅም ከማለት በላይ ምን ምክንያት ያስፈልገኛል? እንተዋወቅ። ስም ማነው አለ አይደል እንዴ ለምን ፍቅረኛ እንድትዝም አትፈልገው? እሱ የእሷ ምርጫ መሰለኝ። ወይስ የገባህላት ቃል አለክ? ምን ምን ያስደነግጠል፣ ሚስጥር ነበር? ቆይ ምን አደረግኳችሁ? ቤቲ ግን የምሬ ነው፣ የሳይኮሎጂ ትሪትመንት ያስፈልግሻል። አብደሻል እያልከ መሆኑ ነው? ስለምወድሽ፣ አጥቄም አብረን ረጅም ጊዜ መኖር አለብን። እኔም እኮ ወድሃለሁ። እንድትረዳኝ ፈልጋለሁ። እሺ ምን ልርዳሽ? መቼ ማታምኝኝም እኔ እኮ ከአንቺ ውጭ አንድ ሰው አላውቅም ሚኪ ምን እዚያ ላይ ነበር ማነው ሚኪ የድሮ ጓደኛዬ ልበልህ ስለ ድሮ ፍቅርሽ እኮ ልትነግረኝ አትወጂም ነበር ቢያንስ አሁን ብነግርህ እኔም ደስ ይለኛል ብረዳሽ እና አጠገብሽ ብሆን በጣም ደስ ይለኛል ሚኪ በጣም ወዶ ነበር ፍቅረኛ ነው ከሱ ውጭ ህይወትን አስቢው አላውቅም ነበር ታዲያ ምን ተፈጠረ እኔም አውቀው ሚኪና እውነተኛው ሚኪ የተለያዩ ነበሩ ማለት እውነተኛው ሚኪ እዚህም እዚያም የሚል የብዙ ሴቶች ፍቅረኛ ነበር። እኔም አቆሚኪ ደግሞ ለእኔ ታማኝ ከእኔ ውጭ ወደ ውጭ የሚለውን ነበር። ያሳዝናል። ከገዛ ጓደኛ ጋር ነበር ቤት የተኝቶ ያገኘኋቸው። አይምሮ ስች አለመውደቂ ምን የሆኜ ነው ቆይን የምለው እና ታዲያ እንዴት ነው የቀረብሽኝ? ማለት ወንድ ድጋሚ እንዴት ልታምኝ ይቻልሽ? ሰው እኮ ነክ ቁስል ሙሉ ለሙሉ ባይፈወስም ቢያንስ ታገግማለ ወይ ደንክ ይመስላል። ስለዚህ ራስን ከማራቅ ይልቅ ድጋሚ ድልን ትሞክራለህ። እና የእኛ ፍቅር መከራ ብቻ ነው እያልሺ ነው? እኔ አንተን ያፈቀርኩት በሂደት እንደሆነ ታውቃለህ። በጊዜው እንደዚህ ግርግር ፈጣሪ ወንድ አልነበርክ፣ አውቃለሁ። እኔ ለብቻ አንድ ጥግ ላይ ቁጭ ብዬ መተሽ እንደምታስጨንቀኝ ያስታውሳለሁ። ያለ አንተ ማስጨነቅ ነው እኔ ቢያንስ ሌላው እንድትቀላቀል እየሞከርኩ ነበር። ፍቅረኛ እንኳ ባቶኝ እንኳን ውለታሽ የምን አንቺ ባትረጂኝ የከፈትኩት ቢዝነስ የማልከፍለው ዕዳ ውስጥ ይከተኝ ነበር። አሁን ቢዝነስን አቁሜ ወደ ቅጥረት መለስ ል ቢሆንም ግን አልከሰርኩም። በጣም ብዙ ነገር ተምሬያለሁ። ለምሳሌ ለምሳሌ አንድ ቢዝነስ ለመስራት ስታስቢ ብዙ ሰዎችም መግባባት እንዳለብኝ ገብቶኛል። ቤቲ፣ ግን የሚያሳስብሽ ነገር አለ እንዴ? ከፍሬዘር ጋር እቀጥላለሁ ወይስ አልቀጥልም የሚለው ነው። ለምንድን ነው የማያሳስብሽ? ወይስ አታምኚውም? እየተተካሁ ያህል ይሰማኛል። ማን ነው አንቺን የሚተካሽ ደግሞ? እንዴት እሷስ? ችሎት ነው አንቺን የሚተካሽ? አላውቅም። እንዴት እንደሚሆን አላውቅም። ብቻ ግን እንደማይፈልገኝ ነው የሚሰማኝ። በፊት እኔ ነበርኩ ሰው መግባባት እራሱ ማሳየው። አሁን ግን በራሱ ሁሉም ነገር ያደርጋል። በልጦኛል አሁን ከሱ ስተካከል ሴት የሚፈልገው ቤት እኔ ከአንቺ ባላ ቀን ፍሬዘር እንደምትው ያነሱ አይመስለኝም። ምናልባት እኮ ማንም ሰው ልለወጥ ላይ ልወጥ ይሄ ህይወት አጋጣሚ ነው ሰውን የሚለውጠው። ምን አይነት አጋጣሚ? ፍቅር ሊለውጥ ይችላል። እንዳልኩሽ ነው። በሆነ አጋጣሚ ከኔ የተሻለ ሴት ካገኘ ኔ ምናደረግለታለሁ? እንደሚጊ አጋጣሚ ጠብቆ እሱም ለቤን ይሰብረዋል። አሁን ገባኝ፣ ቤትዬ። ስለዚህ ነገ ልብሽ እንዳይሰበር አሁን እየተከላከልች ነው ማለት ነው። ምናልባት ብቻ ላቅ ያንን ስታደርጊ ግን ነገ ልብሽ እንዳይሰበርና እየገፋሹ እንዳይሆን ተጠንቀቂ ማለት ያው፣ አንቺ በገፋሹ ቁጥር እንደማትፈልጊውና እንደማትወጂው ሊመስለው ይችላል። ስለዚህ አንቺ መጠንቀቅ አለብሽ። አሁን ላይ ራሴን እንኳን አላምን። ምናልባት እኔ እንዲሄድ ትፈልጊ ይኸው ምን እንደምፈልግ እንኳን አላውቅም። አንቺ እንድትሄጂ ግን አልፈልግም። ባይሆን እኔ ፍቅረኛ መያዝ አለብሽ። ለምን? አንቺም እኮ ያተረፍሽው ጭንቀትና ያሊ ቀሳ ነው። ካልሆነ እኔ መረጋጋት የምችል አይመስለኝም። ማለት አንቺም ቢሆን ከሚወድሽና ከምትወጁ ሰው ጋር ማየት ትፈልጋለሁ። እንዳልሹ ደግሶች ልድሪ ነው እንዴ? በአንድ ቀን ፍቅረኛንም ጓደኛንም ማጣት አልችልም። ይሄ አልሹ አልገባኝም። ግን አንቺ እንደ ስንድልሽ ምንም ነገር አደርጋለሁ። ሁሌ በዚህ ሰዓት ነው እንደ ስራ የምትገቢ? አይ ምንም ፕሮግራም አሪ እንጂ ለማድረግ ማድረግ አይጠበቅብህ። ያለሁበትን አይተሽ ልታገኘኝ ያስበሽ አልመጣም። ሕይወት እጣ ፈንታ ነች። በወደደችው ሰዓት ና በወደደችው ቦታ የፈለገችውን ሰው ታገናኛለች። እሱስ ልክ ነሽ። አንዳንዴ ሕይወት ልታገናኛቸው የምትፈልጋቸው ሰዎች በራሳቸው ምክንያት ላይገናኙ ይችላሉ። ከኔ ምድ ምትፈልገው ሁሉንም ነገር እኔ ምንም የለኝም። ሁሉም አለሽ። ባይሆንና ፍቅረኛ መያዝ አለብሽ። ስለ እኔ ምንም አታውቅም። ይኸው እያየሽ አደል። የምታየው እኔን አይደለም። እና ታዲያ ሰውን ስታየው የምታየው ይመስላል ማለት ነው? እስቲ አንዴ ድጋሚ። ደህና አሁን፣ በቃ ስራ ረፍዶብኛል። እሺ በቃ እደውልልሻለሁ። ስልክ የለ። እሺ በቃ ካፌ ይመጣል። እባክህ። እንዳመጣ ታገኝኛለሽ። እብድ ማሚ እየተረዳሽ እንኳን አይደለም አንተ ስለናኒ ከምትጨነቅ ስለስራ አትጨነቅም ስለራሴ ስራ ምን አንተ እኮ ስራ የለም ወይ ስለ ስራ አታስብ ወይ የስራ ሞራሉ የለ ቆይ በራስህ ስራ ለምን ቢዚ አትሆን ማሚ ፍቅረኛ እኮ ይዛለች እና እኛ ምን አገባን? እሷ ልቧ የፈቀደውን የፈለገችውን ታድርግ ከጎዳና አንስተሽ ሰው ባደረግሻት ክፍያሽ ይሄ ነው ፍቅረኛ መያዝ የለባትም እንዴ ቆይ አንተ ምንድን ነው የምትለው ሌላውን ጠይቀ ቢያንስ እንኳን አታሳውቅሽም። አንተ ቆይ ከእኔ በእድሜ ትበልጠኛለህ ልበል ማለት ቆይ፣ አንተ በዚህ ዘመን አፍቃሪ ነው ተፈቃሪ ነው ማንኛቸው ናቸው? ለቤተሰብ አሳውቀው ፍቅር የሚጀምሩት ስለዚህ እኔም ማንንም ባገባ አያገባሽም ማለት ነው። በል ይኸውልህ፣ በማያገባ እየገባ ከመትቀባጠር ሰሞኑን ያሰብኩት ፕሮጀክት አለ፣ በሱ ዙሪያ እናወራለን። ማሚ እኔ ይህን ጉዳይ መስመር ሳላሲ ስራ አልጀመርም። እችን ተወዳለች። ሰውየው ልጅ አንተ ላይ ምኑ እብደቱ ነው? ጭራሽ ማሚ ደግሞ ችግር አለ እንዴ? ምን ልታዘስ አንቺ? አልቋል አልቋል። እኔ እኮ ዐይንሽን ላይ ነው የመጣሁት። ይሄ የስራ ቦታ ነው። ስለዚህ ስለ ስራ መውራት እንችላለን፣ ማለት እሺ። ምን ይምጣ? ቆንጆ ሀሳብ እፈልጋለሁ። እሺ በቃ አስብ። ቆይ እንጂ ምን ልታዘዘህ? ወይ በድቅ ምን ልታዘዝህ? ታገብኛለች አላገባም። ምን እያወክ ነው? ተረስ እንጂ አገባህለሁ ሳትኝ አልነሳም። እዚህ በጓደኞች ፊት አታዋርደኝ። ይሄ እኮ ክብር ነው። እባክሽ፣ እሺ ቤት፣ አሁን ትነሳለ ወይስ? ጠየቅ ልሂድ። በድጋሚ በህዝብ ፊት ጉድ ሰራሽኛል። ደናው አትጎዳኝም? ልበል ቤቴ? እኔ አልጎዳሽም። ውስጥ ያለው ቁስል ግን በጣም እያመረቀዘ ነው። ይሄ ለእኔና ለአንቺ ብቻ አይደለም። ይሄ ነገር የማይታከም ከሆነ እኔና አንቺ አንድ ቀን በሰላም ማደር አንችልም። እመኝ ልታክም አትችልም። ይቻላል ቤቴ፣ ማከም ይቻላል። ብቻ አንቺ ግልጹን ነኝልኝ። ይሄን ነገር ነው የምነግርህ። ይሄን ነገር ነው የማነግርህ። አትበይም ልቤን የሚሰብር ነገር ለምን ነግረሃለሁ? ለመፈወስ ነው። ያንን መፈወስ የሚችለው ፈጣሪ ብቻ ነው እንዴ። እሱን ማውቃለሁ፣ ግን ልባችንን ካልከፈትን እንዴት ነው መፈወስ የሚችለው? ልቤን ስከፍት ትጎዳለሁ። ከዚህ በላይ ደግሞ መጎዳት አልፈልግም። የተወረወረ ጥይት ልቤ እንዳያገኘ ሁሌም ጠብቀዋለሁ። ቤት ይብልሽ፣ ፈጣሪ ምናልባት እኔ ልኮልሽ ይሆናል እና ዝም ብለሽ ይበቃ። እሺ፣ መልእክተኛው ምን ላውራ ይኸውልሽ፣ እኔ እኮ አንቺ ስሜታዊ ስለምትሆኝ ነው እንጂ ከሰማሁ እኮ በጣም ቆይቻለሁ። የወንድሜ ታሪክ ከሚኪ በፊት ነበር። እኔም በልጅነት ነበር ከገጠር የመጣሁት። አክስቴም አረብ ሀገር ሄደች፣ ብዙም ሳይቆይ እኔም ተላኩ። ከዛ ደግሞ አንቺ እሷ እንዳልተመለሰች ነግረሽ ነበር። እዛ ያለው ሀገር ውስጥ የሆነ ነገር ለመስራት ለወንድሜ ብር ልክለት ነበር። ግን ነገሮች የተለወጡት ከዛ በኋላ ነበር። ምን ተፈጠረ? ወንድሜ ከሀገር የለም እኔ ኤርፖርት መግባቴ ሲረጋገጥ ነበር እሱ በጅቡቲ ወጣ። ብዙ ቢፈለግም የሚገኝ አይነት አይደለም። ያሳዝናል። ሀዘኑ ደግሞ ድርብ የሆነ ወንድሜ ነው። አይጎዳኝም ብዬ አስቤ ስለነበር ነው። አውቃለሁ። ቤትሽ ብዙ ነገር አሳልፈሻል። አሁ ብዙ ነገር አሳልፌያለሁ። እቺ ማ ቤቲ የብዙ ጣውረድ ውጤት ናት። አይዞሽ፣ ቀጣዩን ደግሞ አብረን ህዝብ ፊት ነው ያዋረደችህ። አንተ ደግሞ ከምን ጀምሮ ነው አንድ ካፌ ሰው ህዝብ ይሆነው? ለምን ነው ቢሆንማ? ምናልባት ባለቤቷ አልባት ባለቤቱ አፍርሶት ሆቴል ላይ አድርገው ነበር። አንቺ ቀን ልጅ ምን አለብሽ? የምሬን እኮ ነው። አንተ ሲጀምር ካገኛ ስንት ቀን ሆኖ ነው አግቢን ብለህ የምትጠይቃት? እኔማ ሮማንቲክ ለማድረግ ፈልጌ ነበር። ድንቄም ሮማንቲክ። አልቀረብም። ከፍሬ ዛር ጋር እንዴት ናችሁ? ደህና ነን። ሄድ መለስ እያላችሁ ነው? አዎ እንደዛ ነገር ድጋሚ ግን ልብሽን እንዳይሰብርም እኔ ምንም አላመንኩት። ምን ነው ምን አይተህበት ነው? ያው አላደል ምንም የተረጋጋ ሰው አይመስልም። ልቡ እዛም እዚህም የሚል አይነት ሰው ነው። በደንብ አታቀውም ማለት ነው። ሚኪንም አታቁትም እያልሽ ነው። ጉዱ ሰርቶሽ ሄደው። አሁን እሱን እዚህ ጋር ማንሳቱ አስፈላጊ ነው? ያው አንዳንዴ ከስተታችን ልንማር ይገባል ብዬ ነው። እና ከስተት ያልተማርኩ አሁን፣ ፍሬዘር በጣም ብዙ ሴት ጓደኞች ነው ያሉት። ግን እሺ ጓደኝነትስ አላቸው ይባላል ግን ማለት እውነት ሊሆን ይችላል። እና ታዲያ ማንንም ወንድ ማመን የለብኝማ? ማመንም አለብሽ። ከፍሬዘር እና ከሚኪ ውጭ ማለት ነው። ማንም ይታመናል ብለን እኔ ነው አተኝም። በሚኪም ጊዜ ከጎንሽ ነበርኩኝ፣ ከዛም በኋላም እንደዛው። አሁን እራሱ ከፍሬዘር ጋር ስትሆኝ ከጎንሽ ነው ያለሁት። አንተ ልቤ እንደማትሰብረው በምን እርግጠኛ ነኝ? እኔ ትላንት አልመጣሁም፣ ነገም አልሄድም። እኔ ሁሌ ካንቺ ደግሞ አስቢበት። እዚህም እዛም የሚለው እንዳግብተሽው ራሱ አይረጋጋም። እኔ ምንሆን እንደወደድሽው ራሱ ምንም አልገባኝ። እስኪ ተወው። ቆይ ግን የምር ምንም የወደድሽው ሁሉ ነገር ምንም የሚወደድ ነገር የለውም እኮ። ምንድን ነው ሁሉንም ነገር የምትዩ? በፊት እኮ እኛ ጀመ ውስጥ በጣም የሚያስጠላና በቅባቅ የሆነ ሰው እኮ አንቺ ጋር ሲመጣ እኮ ነው ሲሆን፣ ከዚህ በኋላ ፍሬዘርን ከተናገርኩ እኔ እናንተ መጨረሻ ይሆናል። ስለዚህ አንቺ የምታገይው ከአጠገብሽ የሚቆሙትን ነው ማለት ነው ምነው ናኒ እኮ አልፈልገም ብላለች እሷ። ችግር የለውም፣ በጊዜ ደት ትቀበለኛለች። ግን አሪፍ ልጅ ነች አለ እና እንደዚህ ልቡን መስበር ተገቢ ነው? እና ህዝብ ፊት እንዲ ያደርጋል። የእሱን ነው የአንችን ነው? እንደ እኔ ደግሞ ምን አደረኩት? ሁሉም ሰዎች እኮ እሺ እንድት እንድትዩ ነበር የሚጠብቁት። ይህ እኮ ድራማ አይደለም? እሺ ብለው ቆይ። በቀጠቀን እንዴት አድርገን ልንቀጥል ነው እሱን አላውቅም ግን ከባድ ይመስለኛል። እረሱ የራሱ ጉዳይ። ግን እነዛ ወረኞች ለአለቃ የነግሩትና ከስራ የልባረር ይችላሉ። ምን አጠፋሽ አንቺ? እኔ እንጃ። አለቃ ጥፋት የጣል ብላይ ነው። ለነገሩ ክቡር የሆነውን ደንበኛ ባለማክበር ተከሰሽ ልትባረሪ ትችላለሽ። ደንበኞቹን በትዳር ነው እንዴት ታዲያ የሚይዛቸው? ምን አለበት? እሱን ተውና እስቲ ስለ ቤት እናውራ። ስለ ቤት ምን ምን ትለኛለ እንዴ? ምንድን ነው ማድረግ ያለብን? እንዳነበብኩት ከሆነ በአለማመን በሽታ የሚጠቁ ሰዎች እሷንም ጨምሮ የሚያናዳትና የሚያበሳጭትን ነገር ለይቼ ማወቅ አለብኝ። አለዛ በዚህ ሁነት ያከባር ነው። ብቻ ሌላም ነገር ብዙ ብዙ እና ያንን ለማድረግ ተዘጋጅተዋል። ብቻ አላውቅም። ለቤቲ ባይሆን ኑሮ አንብቤ የማላውቃቸውን መረጃዎች ነው ያነበብኩት፣ ግን ማድረግ አለብኝ። ቤቲ እኮ በጣም ተኩርታለች። አሁንም ቢሆን ማድረግ የምንችለውን ነገር እናደርጋለን። ግን ደግሞ ፍቅር የምትደሰችበት እንጂ የምትጨነቅበት ቦታ ነው ብዬ አላስብም። ካሌብ እኮ ነው የኔም፣ ያንተን ጓደኛ። አሁን እዚህ ምን ያደርጋል? ከስራ ተቀይሮ መጥቶ ነው እኔ እሱ ነው አላልኩም። እዚህ ቤት ውስጥ ምን ያደርጋል ነው እያልኩ ያሉት። ምንድን ነው የምትለኝ? ቆይ የገባኝ አይደለም። ቀሽ ካሌብ እዚህ ቤት ለምን መጣ? ማለት ውስብስብ ጥያቄ ነው። ከስራ ስወጣ ደወለልኝ ተያይዘን መጣን። ሲጀመር ካሌብ እዚህ ከመጣ በኋላ አላገኘሁም። እኔማ አግኝቸዋለሁ። ግን ቤቴ ምንድን ነው የሆነው? እኔ ካሌብ አንቺ ዙሪያ ውስጥ ምናምን ሲሆን ደስ አይለኝም። ብዙ ማለት ምን ማለት አለው? በቃ ፍላጎቱ ግልጽ አይደለም። ስለዚህ አንተ በአካባቢ ያሉ ሴቶችን ሰላምን ስቀር የስነ ልቦና ችግር ነው። አንተ ደግሞ በእኔ ዙሪያ ያሉትን ሰው የሳታምን ስቀር የእነሱ ችግር ነው አይደለም? ቤቲ፣ አልተረዳሽኝም። አልረዳህም፣ አትልፋ። ማለት ልትረጅኝ ማ ይገባል። የምታወረው ነገር ምንም ትርጉም የለው። እኔን መኝን ትለኛለክ። አንተ ግን በአንድ ቀን መጠራጠር ጀመርክ። ቤቲ፣ በቃ አሁን ሌላ ነገር ይመስሏል። እባክህን ግባ። ምንድን ነው የተፈጠረው? ምን አውቄ ብለሽ። እኔ ካሊምና ፍሬዘር ይተዋወቃሉ? ጓደኛዎች ነበሩ እኮ። አሁን ነው ወይስ ከበፊት? አረ ቆየን። ከሚኪ ጋር ከመጣላታችን ከዓመት ምናምን በኋላ ነበር የተዋወቅነው። በጣም ዝምተኛና ናፋር ነው። ለከተማውም አዲስ ነው። የሆነ ቢዝነስ ለመስራት ነበር የመጣው። ዝምተኛ ሆኖ የግል ቢዝነስ አይከብድም? ቢዝነሱ ብቻ ህይወቱም ይከብድ ነበር ቤቲ አንድ ጥያቄ ልጠይቅሽ ቅርታ ታደርጊልኛለሽ መጀመሪያ ጥያቄውን ጠይቂ ካልጠየቅሽ ነው መቀየምሽ ፍሬዘርን ታፈቅሪዋለሽ በጣም ነው የምወደው ግን ከዚህ በላይ መጎዳዳት አይጠበቅብንም። ማለት መለያየት አለብን። ምኑን? መንገዳችንን። የምርሽ ነው? የሰው ልጅ እኮ ለዘላለም አይኖርም። እኔ እንጃ። ከዚህ በላይ ቁስላችንን ማባስ አይጠበቅብንም። ቆም ብለን በራሳችን መንገድ መሄድ እንችላለን። ቤትዬ፣ ይህንን ነገር እሱ አይምሮ ውስጥ ከመጨመርሽ በፊት እራስሽ ደግመሽ ደጋግመሽ ሰባት ጊዜም ቢሆን አስቢበት።